በጣም ጤና ይስጥልን ቤተሰብ እንዴት ናችሁ? እንኳን ወደ አቦነሽ ዩቱብ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት እሩብያን ወጥ ነው። ሩቢያን ቀይ ወጥ አሰራር ነው። በጣም አሪፍ ነው፣ ትወዱታላችሁ። በአሰራሩ አብረን እንሰራለን። ሁሌም ስለምታበረታቱኝ አመሰግናለሁ። ላይክ፣ ሼር እንዳትረሱ፣ ሰብስክራይብ አድርጉኝ። ወደ አሰራሩ እንሂድ። ልዩ ነው የዛሬ አሰራር። ሩቢያን ሳሎና፣ ሩቢያን ቀይ ወጥ ልዩ ነው። በጣም ቆንጆ አሰራር ነው። ያላችሁ ቪዲዮውን ይዩት እስከ መጨረሻ። ወደ አሰራሩ ይሄድ አሰራሩ ይሄደናል። ስጋ ደስ ፈጃሉን ዘይ ታረጋለሁ። ዘይት ተጨምራለሁ። ዘይታችን ሲግል ደግሞ ሽንኩርት እንጨምራለን። ደቃ ቆንጆ ተሰጥቶ ሽንኩርት እንጨምራለን። ቡኒ ሆን በደንብ አድርገን ይጠብቃሉ ተመልካቾች። ያሁን እ ቡኒ ሲሆንልን ነጭ ሽንኩርት እንጨምራለን። ነጭ ሽንኩርት በዚግላ የተፈጨ ነው ከፈለገው በርበሬ እና ቀረፋ የተፈጨ የወጥ ቀመም ባህራት ጎጅነ የተደባለቀ እርድ ፋብሪካ ነው ጨምር

እንጨምራለን እንጨምራለን እንጨምራለን እንጨምሮ ሩቢያን ነው። ሩቢያን በደንብ ተደርጎ የታጠበ የጸዳ እንጨምረዋለን። ሁሌታችን ውስጥ እንጨምረዋለን። አሁን በደንብ አድርገን

ኮኮናት ምልክ ነው። ይሄንም ጨምረው ጨምር ያለሁኝ ግማሽ ግማሽ ጨመርኩት። ትንሽ ስለምሰራሁኝ ግማሽ ነው የጨመርኩት

በዚህ መልኩ ሰርተናል። አልቀውለታል ተስለዋል። በጣም አሪፍ ነው። ሰርታችሁ ሞክሩት። ከመጀመሪያ እስከ መጨረሻ ስለተከታተላችን አመሰግናለሁ። በሌላ እስክንገናኝ ሰላም ቆዩ።